ይዘን መጠናል። ዛሬ ኪራና ጽናት፣ እንዲሁም እምሩና ናሆሜ ምን ይዘውን ልመጡ፣ ምንስ አዲስ ነገር አለ የሚለውን አብረን ምንዳስሰው ነው የሚሆነው። ጽናት ከሳሎን ሆና የኪራ ጠጥቶ መቅረት ግራ ቢያጋባትም ስልክም ደጋግማ በመደወል እንዲሁም ሳሎን ላይ ቁጭ ብላ በማልቀስ እየጀመረች ነበረ። ጽናት ከምንም በላይ ከማንም ከየትኛውም ጊዜ በላይ በጣም ተናዳና በጣም ተጨንቃለች። ደስታዋ ሁሉ ከሷ አርቆ ጽናት ከሳሎን ቁጭ ብላ እንደዛ እያለቀሰችና መንታ መንታውን እያነባች ኪራዬ የት ገባህብኝ? የት ደህነ ይሆን እያለች እሱ ጤዝብር ብሎ ሰክሮ ገብቶ እኔ ከዚህ በኋላ ብቸኝነቱን ልመጅው እኔ እናንተ ብዙ ጊዜ የደብቃችሁኝ የኖራችሁትን እኔ ከዚህ በኋላ ለአንቺ ምንም አልሆንም፣ እሞታለሁ ምናምን እያለ እያወራትም ነበረ። እሷን ባልገባት ሁኔታ በቃ ጠጥተህ ነው፣ በሰላም አይሆንም እንደዚህ የምትለኝ ብላ ግን እንደዛ ያላትን ነገር ከልቧ ውስጥ አስቀምጠው በጣም ተጨንቃለች። የሚለበስ ነገር አለብሰው፣ እሷ ሳሎን ቁጭ ብላ ቁልጭ ቁልጭ እያለች እያየችው ነበረ። በሌላ በኩል ሰሊና ክብሮን ከሳሎን ተኝተው ነበር። ከእንቅልፏ ስትነቃም ክብሮን ተኝቶ ሲያንኮራፋ አገኘችው። አንተ ምን ታረጋለህ ብላ ቀሰቀሰችው። አይ ኮሰረቴ፣ እኔ እኮ ማታው ሙቀት ስለነበረሽ ትቸሽ መሄድ አልፈለግኩም። ተሸክመ ሄ ብተድሻልህ ነበር እያለች ቀለደችው። በጣም ደነገጠች፣ አብሯት በመተኛቷ ሳሎን ላይ በማግኘቷ በጣም ደንግጣለች። ምክንያቱም ማንም ሰው ከእሷ ጋር ተኝቶ አያውቅም። ሁሉንም ሰው ለመሸሽ ትሞክራለች። ሰኒ ያለ የሌለ ኃይሏን ተጠቅማ እንዲወጣላት አደረገችው። ለማንኛውም አንቺ ልጅ ጤና የለሽ፣ ራስሽን ለመደበቅ እየሞከርሽ ነው። ምግብ ሰርቸልሻለሁ፣ ታጠቢና ብይ ብሎ አጥሏት ወጣ። ኪራ ነቅቷል። ሳሎን ላይ ተኝቶ ነበረ። ጽናትም ተቀምጣ ቁልጭ ቁልጭ እያለች እያየችውም ነበረ። እሱም ከእንቅልፉ ብትት ብሎ ነቃ። ሲያያት ጽናት ሳሎን ላይ ቁጭ ብላለች። ምን ሆነሽ ነው እዚህ ጋር የተቀመጥሽው? አላት አንተ ምን ሆነህ ነው የጠጣኸው ወደ ወትሮ ተመልሰህ ነው ወይ? ከዚህ በፊት ስጠጣው የነበረውን አሁንም አሁን መጠጣት ጀምረህ ነው አለችው አዎ ምን ላደርግ ጀምሬያለሁ። ግን ማታ ምንም አላልሁም አይደል አላት ደንግጦ የሆነ ነገር ያለ መሰለው። መጨረሻ ላይ ብዙ ካወሩ በኋላ እሷን በጣም ተናዳለች፣ በዛውም ተጨንቃለች። ስልኩን ሲያየው ስልኬ የት ሄዶ ነው ብሎ ጠየቀ። ስልኩ የለ ስልኩ የለም። ይሄ ልሽ ወደ ማለት ነው ያለ ወደ ውጭ ወጥቶ ወደ ቅዱስ ሄደ። ቅዱስ መኪና ውስጥ ነበር ያገኘው። አንተ ሸወደ ሄ ማለት ነው ስልኬ የት ሄዶ ነው ብሎ ነገረው። አንተ ለመሞታ ይል ያሰብ ያለ ስልኩን ለምን ፈለግከው ብሎ ተከራከረው። በዛውም ብዙ ብዙ ነገር አወሩ። የምትወድህ እያለች ለምን ራስህን ታጠፋለ? ለምን ስራስ ክንታላ ሆ ያለም ብዙ ነገር ነገር መክሮታል አሪፍ ጓል አምሩ እና ጽናት ወደ ሰኒ ቤት አምርተውም ነበር ኪራ ያለ ወትሮው የተለየ ባህሪ አመጦ ማታ ሰክሮ ገባብኝ ብላ ነገረቻቸው እነሱም ምንድነው ምን አዲስ ነገር አለ የእናቱ ሞት እኮ እንደገና እያደርገ የቆጨው ነው እያሉ ያወሩም ነበረ። ስለሱ ጉዳይ ስለሱ ጉዳይ ያወረው እንዴና ሆሜ እያለች ያለቻት ነበረ። ጽናትም አይ ከዚህ በኋላ እኛ ባለ ትዳሮች ነን፣ እኛው ራሳችን ችግራችንን ፈተዋለን፣ ተይው አትንገሬ። በሌላ በኩል ክብሮን ከሰኒ ቤት መጣ። በሩን አንኳኩቶ ተገባ። በኋላ ሴትዮዋ ወደ ቤቷ ሳትመለስ እሷ በር ላይ እንደቆመች እሱ ቀድሞ ሳሎን ተቀመጠ። አንተ ሰውዬ ተቀመጥና ውጣና ታቅም ወይ ምን ፈልገህ መጣህ ትለዋለች? ከዛ መጨረሻ ላይ ልጠይቅሽ መጥቼ ነው እግርሽን እንኳን አሞሻል አላት። ደህና ነኝ አሁን መውጣት ትችላለህ አለችው። አይ እኔም አልወጣም ብሎ ዱካዎችን በመሰባሰብ ከአንድ ላይ ገደፍ አርጎ ተቀመጠ። እሷም ግባና ወጣና አታቅም አሁን እርቦኝ ነበረ ትለዋለች። አራበህም ትለዋለች። አይ ስራ ላይ ብትይኝ ብትይኝኮ እኔ ሰራልሻለሁ። እናቴ ሴት ልጅ መንከባከብ ከብ አስለምደኛለች፣ እችላለሁ። በመሀልም ብዙ ብዙ ነገር ተጨቃጭቀዋል። የሆነ ነገር ያለ ይመስላል አባት አለኝ በማይደክም ጉልበት በማይዝለው ክንዱ ለኔ ከፍ ማለት የሱ መዋረዱ ቅንጣት የማይጥለው ማይገዳደረው